ዛሬም እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። ቻናሌን ከወደዳችሁት ስራዬንም ከወደዳችሁት ሼር ና ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ አሁን ዳይ ወደ ስራው ማለት ነው ጅምሩ ላሳያችሁ። እንግዲህ አሁን እዚጋ ያስፈልገን መጀመሪያ ላይ ያሳየዋችሁን ለመስራት አስር ሰንሰለት እንሰራለን። አስር ሰንሰለት ከሰራም በኋላ ጫፉ ላይ እናጋጥም እና ከዛ ውስጥ ላይ ደግሞ ስንት እንሰራለን ማለት ነው፣ ስንት ኪሮሽ እንሰራለን ማለት ነው፣ ሀያ አራት እንሰራለን ማለት ነው። ልክ እያያችሁት ነው። ድርብ ኪሮሽ ሀያ አራት እየጠለፍን ማለት ነው። ንም በመሀል ሰንሰለት እናስገባ ምናምን ድርብ ኪሮሽ ሀያ አራት እንሰራለን። እንግዲህ እየሰራው ነው ይኸው እስከሚሞላ እንግዲህ ያው እንደዚህ አንድ አንድ እንሰራለን። እናም ከዛ ለቅ ሀይረት ስንሰራ ራሱ ጥብቅ ይላል ማለት ነው። ይሞላል ቦታው። ለምን አስር ማዕዘን አስር ሰንሰለት ነው የሰራ ነው ማዕዘን አልኩ። ቪዲዮን ደግሞ እንዳታሳልፉት እስከ መጨረሻ እዩት። እስከ መጨረሻ ካያችሁት ይገባችኋል። ከመጀመሪያ ስንጀምር መጀመሪያውን ማየት አለብን። እናም መጀመሪያውን ካየነው አቀተ ነው። እሺ፣ አሁን እንግዲህ የገጠመ ነው ማለት ነው። ጋ ገጠመልን። አሁን ምን እናረጋለን መሰላችሁ ዙሩ ጋ ስንገጥም ሶስት ሰንሰለት እንሰራና ሶስት ሰንሰለ ከሰራን በኋላ ያው እያያችሁኝ ነው። አንድ ትሰራላችሁ፣ አንድ ሪብ ኪሮሽ አንድ ትሰራላችሁ። ከዛ ስድስት ስድስት ሰንሰለ ትሰራላችሁ። አሁን እንግዲህ እዚ ጋ አንድ ሁለት ታልፉና ሁለተኛው ላይ አንድ አልፋችሁ ሁለተኛው ላይ ምን ታደርጋላችሁ? አንድ ጥልፍ ትሰራላችሁ ክሮሹ ላይ ጠልፋችሁ፣ ከዛም ያው ከዛም አንድ ጠልፋላችሁ። ከዛም በሁለተኛው ክሮሻችሁን እንደዚህ ጋር ታውጣላችሁ ማለት ነው። ድጋሜ አሁንም አንድ ጥልፋላችሁ። ያው እዚጋ አሁንም አንድ ጠልፈን ማለት ነው። እንደዚህ ጥብቅ ሳይሆን ጥልፍ ክሮሽ ነው የምትሰሩት መስራት ያለብን ሶስት ሳይሆን ስንት ነው? ሁለት ነው የምትሰሩት። ሁለት እያለፋችሁ ሁለት ሰራላችሁ፣ ስምንት እስከሚሞላላችሁ ድረስ። ግን የምታልፉት አንድ በመሀል ክፍት ሁለተኛው ላይ ነው የምታሉት። አሁን ስድስት ሰንሰለት ስድስት ሰንሰለት ወስድ፣ ሁለትዮሽ እንሰራለን። እዚ ጋ አሁን አንድ ሰራለሁ ሁለተኛው ላይ

ዙሩ እስከሚገጥም ሁለት ሁለት እየሰራን በመሃል አንድ እያለፍን፣ ዙራችንን ገጥመን ቅድሚያ ያያችሁትን ዲዛይን እንጀምራለን ማለት ነው። ዙሩ ገጠመ። እንግዲህ የንኛውን አበባ መጀመሪያ ስለሰራው አሁን እዚህ ጋር የንኛውን ላይ እንዴት አድርገን እንደምንጠልፍ ስንት እንደምንሰራ ነው ማሳያችሁ። እዚህ ጋር አሁን ስንት ነው እየሰራው ያለሁት፣ እዛ ቅድም የሁለት ሁለት የወጋውን ኑ ላይ እንደዚህ መሀል ላይ ምን ታደርጋላችሁ ማለት ነው፣ ትጠልፋላችሁ ግሮሹን ሳታወጡ ስምንት ጥልፍ ይው አንድ እዚጋን በደንብ ይሄ አሁን ነው የምታዩት። ይሄ ያው ቪዲዮ እንዳይረዝም ነው ይሄ ቆራረጥኩ የሰራሁት ያው እንዴት እንደሚያምሩ እዩቸው። ጅናሁን እንዴት እንደምሰራት ተመልከቱ። መሀል ላይ ጥብቅ አንድ ግሮሽ እንደዚህ ሳጠልፉ አን ጥብቅ አርጋችሁ ትሰራላችሁ። ከዛም ሶስት ሰንሰለት እንዴት አርገን እኔ ግሮሽ እንዴት እንደምን እንደምን እዩ ትጠልፋላችሁ እዛ በግራ ነው የምትገቡት። አይታችኋል? አሁንም እንደዛው በፍለስ ሳይሆን በኋላ ማለት ነው። ሶስት አራት አምስት፣ ስድስት፣ ሰባት በጋ ስምንት ከዛ እንደዚህ ልክ አንዳንድ እያለፋችሁ ኪሮቹን ወደ ኋላ ታወጣላችሁ ማለት ነው። እዚህ ጋ አሁን ጨር ጨርሰን ሰንሰለት ሰንሰራ ድጋሚያችን ለመስራት እንደዛ እንሰራለን። አሁን ደግሞ በፊት ለፊት ይሁ። ቅድም በጀርባ ነው ስንትን ያልኩት። አሁን ደግሞ ለፊት እና ስምንት ነው ጻልፉ ስምንት ጥልፍ በጥፉ ማለት ነው። ይሁን ከዛም እንዳንድ እያለፋችሁ ሰንሰለት እየሰራችሁ ትወጣላችሁ ማለት ነው። እንደዚህ ያወጣችሁ ክሬሽን እየጠለፋችሁ። ያው ትንሽ ለቀረጻ ስለማይመችኝ እንዳይደብራችሁ ቪዲዮ አይታየም ምናምን ይቅርታ፣ እንግዲህ አዩ እዛ ደግሞ ልክ ያንን ያችን አበባ ሲጨርሶ እዚች ጋር ስንት ትወጋላችሁ? ስድስት ስድስት ትጠልፋላችሁ። ነጠላ ኪሮሽ ሳትጠልፉ ጥብቅ ያለውን ስንት ነው የምትሰሩ? ስድስት እንዴት እንትን እንደምል እየጠለፋችሁ ነው። በአንድ ሰሃን የምትጎጡት በዛው በዛው ልክ እንደዚህ የጠለፋችሁ በአንዳንዱ ጋር ታወጣላችሁ ማለት ነው። ከዚህ ጋር ጨርሳችሁ አታወጡም። እንደዚያው ሁለት እንዳለ ነው የምትጠልፉት አሁን እንዴት እንደማይረስ እንትን እንደ ሁለት ሁለት የሰራን በቃ ነው። እነዚህ ነው የሰራዋቸው ማለት ነው። ያ ስምንቱ እስከሚገጥም እንደዚህ ነው። ምን ሰርተን ምን ጨርሰው እንግዲህ በዚህ መልኩ ያቅድም ይሄ ጀምሩን ነው ያሳየዋችሁ። ይሄን ደግሞ አንድ ላይ እንዲሆን ብዬ አሰራሩን ለእናንተ እዚህ ጋር ደግሞ ሶስት ሰንሰለት እንሰራና ከዛ ልክ ጫፏ ላይ እንትን እንዲመጥ መልሰን ጫፉ ላይ እንወጣና ከዛ ጥብቅ አድርገን እንጠልፍና ነጠላ ኪሮሹን አንዳንድ እንሰራለን። ይሁ ሶስት ነው እዚ ጋ እንደዚህ። እዚህ ሰንሰለቱና ሰንሰለቱ መሀል እንጠልፋለን። ከዛም አንድ ሳንጠልፍ በአንዴ ነው የምናወጣው ሽክሮሽ ይሁ ጥበቅ አለች ማለት ነው። ጫፏ ላይ አሁን ልክ እንዴት እንደምታምር ይሁ ስጋው እንዴት እንደምሰራ ይሁ እዚህ ጋር አንዳንድ ኪሎ ሻው አይታይም እሱ ያው ስድስት ትሰራላችሁ እዚህ ጋር እነዚያችን ከጨረሳችሁ በኋላ ስድስት እንግዲህ ይህን ይመስላል የዛሬ ቪዲዮ እና በጣም እንደምትወድ ተስፋ አለኝ። ሁላችሁም ከወደዳችሁት ሼር ላይክ ማድረጋችሁን አትርሱም። የምወዳችሁ የማከብራችሁ ወያላችሁበት ሰላምን እና ጤናን ፍቅርን እመኝላችኋለሁ። ሁላችሁም ባላችሁበት እግዚአብሔር አምላክ ይጠብቃችሁ፣ እግዚአብሔር ጥበቃ ይለያችሁ። ስለምታበረታቱኝ ስለ ሁሉም ነገር ከልብ እጅግ ከልብን ማመሰግነው፣ ወዳችኋለሁ። እና እንግዲህ ይህን ይመስላል የዛሬ ስራችን። በቀጣይ እስከምንገናኝ መልካም መልካም ነው። ለእናንተ መመኘላችሁ ምርጦችዬ፣ እና በርቱ። ያው እንግዲህ በትርፍ ጊዜያችን እኛ ራሳችንን ቢዚ በዛው እውቀት እየተማርን ራሳችንን ቢዚ እናደርጋለን እና ማንኛውም ነገር መማር ለራሳችን ነው፣ ይጠቅመናል። አይ ጎዳንም፣ ተማሩ። ጊዜያችንን በማየውም ቦታ ከመቃጠል ጥሩ ነገር መማር ለራስ ነው መቼም ቢሆን ለእኛ ነው የሚጠቅመን፣ ለማንም ሳይሆን እና እህቶች የምመክራችሁ ይህን ነገር ነው እሺ። ሁሉንም ለመማር ሞክሩ ማንኛውም ነገር የምር ሰላሳ ደቂቃ አለኝ ብዬ ራሴን ካሳመንኩት ብዙ ነገር መስራት እችላለሁ፣ ብዙ ነገር ማድረግ እችላለኝ። እኔ ሰዓት የለኝም፣ እኔ ጊዜ የለኝም ብለን ደግሞ ራሳችንን እንትን ማለት የለብንም።